የተለያዩ ዓለም አቀፍ መገናኛ ብዙሀን ትኩረት ካደረጉባቸው ጉዳዮች መካከል ጥቂቶቹን ወደ እናንተ የምናደርስበት ዓለም እንዴት ዋለች መሰናዷችን ከዚህ ቀጥሎ ደግሞ ወደ እናንተ የሚሻገር ነው የሚሆነው። ተመስገን ይመር እንኳን ደህና መጣህ። እንኳን ደህና ቆያችሁ። መረጃዎችን መቀጠል ይችላለን። አመሰግናለሁ። እንግዲህ ዓለም በርካታ ጉዳዮችን ታስተናግዳለች። አዲስ ሚዲያ ኔትወርክ ደግሞ ተመልካቾችን የሚመጥኑ መረጃዎችን ያጋራል። በዛሬ ከምንመለከታቸው ጉዳዮች መካከል የትራምፕና የኔታንያሁ ጉዳይ ቅድሚያ ተሰጥቷቸዋል። በተለይም ደግሞ አሶሼትድ ፕረስ፣ አልጀዚራ፣ ቢቢሲ እንደዚሁ መሰል ትልልቅ የሚባሉ መገናኛ ብዙሃን የሁለቱ ሀገራት መሪዎችን ግንኙነት በስፋት እየዘገቡ ነው የሚገኙት። ምክንያትነት ደግሞ የተነሳው ምናልባትም የሁለቱ ሀገራት መሪዎች ግንኙነት በመካከለኛው ምስራቅ ያለውን ቀውስ ሊገታ ይችል ይሆ ሆኖ የሚል የበርካቶች መላመት ሆኗል። እንግዲህ በርካቶች እንደሚተነብዩት ከሆነ በተለይ በጋዛ እንደዚሁም ደግሞ እስራኤል የምታደርጋቸው ድብደባዎች ከዚህ በተጨማሪ እርዳታ አቅርቦቶች ማነስ እዛ አካባቢ እንግዲህ የምድር ሲኦል ሆኗል። አሁን ላይ ያን ሲኦል ለመፍታት ደግሞ የሀገራት መሪዎች ርብርብ እያደረጉ ይገኛሉ። በርካታ ሀገራት እንግዲህ በተለይ ደግሞ በተባበሩት መንግስታት ድርጅት ሰማንያኛ ጉባኤውን ሲከውን በርካታ ጉዳዮች ተነስተው ነበር። ዋና አበይት ጉዳይ ሆኖ ሲነሳም የነበረው በተለይም ደግሞ እስራኤል በጋዛ የምታደርጋቸው ድብደባዎች ሊቋጩ፣ ሊቆሙ ይገባል የሚሉ እንደዚሁ በርካታ ሀሳቦች ሲንጸባረቁ ነበርና ይህን ተከትሎ እንግዲህ ምናልባትም የቱርኩ ፕሬዚደንት ፕሬዚዳንት ኤርዶዋን ከዋይት ሀውስ ተገኝተው ከትራምፕ ጋር እንደዚሁ ውይይት አድርገው ነበር። በተለይ በጋዛ ያለው አስከፊ ሁኔታ እንዲቋጭ ፕሬዚዳንት ትራምፕ የራሳቸውን ኃላፊነት መወጣት እንዳለባቸው፣ ከዚህ በተጨማሪ ግፊትን በእስራኤል ላይ ማሳደር እንደዚሁ እንደሚጠበቅባቸው ሲገልጹ ነበር። ታዲያ የእርሳቸውን ውይይት ተከትሎ ኔታንያሁ ዛሬ በነጩ ቤተ መንግስት ተከስተዋል የሚሉ መረጃዎች በስፋት እየተንጸባረቁ ነው የሚገኙት። ኔታንያሁና ትራምፕ እንግዲህ ፊት ለፊት እየተወያዩ ይገኛሉ። በዘንድሮ ዓመት ብቻ አራት ጊዜ በነጩ ቤተ መንግስት ተገኝተዋል። የአሁኑ ውይይት ግን ከሁሉም ጠበቅ ያለ ከዚህ በተጨማሪ የተለያዩ ግብረ መልሶች ሊገኙበት እንደሚችሉ እንደዚሁ መላምቶች እየተተነበዩ እየወጡ ነው የሚገኙት። ፕሬዚዳንት ትራምፕ በትሩዝ የሶሻል ሚዲያቸው ላይ በርካታ ሀሳቦችን ሲሰነዝሩ ነበር። በተለይ መካከለኛው ምስራቅ ላይ ትልቅ ነገር ይፈጠራል፣ መካከለኛው ምስራቅ ወደ ትልቅ ገናናነቱ ይመለሳል። ከዚህ በተጨማሪ ሰርፕራይዝ ወይም ደግሞ ድንገቴ የሚባሉ ውሳኔዎችም ሊተላለፉ ይችላሉ የሚሉ ጽሁፎችን አስፍረው ነበርና ያ ጽሁፋቸው በርካቶች እንግዲህ ብያኔ እንዲሰጡ ከዚህ በተጨማሪ የጋዛ ጦርነት ሊቋጭ ይችላሉ የሚለውን መላምት እንዲሰጡ አስችሏል። በቀጣይ ምን ይጠበቃል? ሁለቱ ሀገራት መሪዎች ውስጥ ምን ውሳኔን ያሳልፋሉ የሚለው በርካቶች የሚጠብቁት ጉዳይ ዛሬ በብዙሃን መገናኛ ፊት እንግዲህ የፊት ገጽን የተቆጣጠረ ጉዳይ ሆኗል። ሁለተኛ አርገን የምንመለከተው የደንማርክን ጉዳይ ነው። ደንማርክ እንግዲህ ከሰሞኑ በተለይም ደግሞ የአየር ክልሏን የሚጥሱ ድሮኖች በስተውባት አሌን ተከትሎ በርካታ መላምቶች ሲተነበዩ ነበር። ድሮኖቹ መነሻቸው ከየት ሊሆን ይችላል? ከዚህ በተጨማሪ ደንማርክ መግባት የፈለጉትስ ለምንድን ነው የሚሉ በርካታ ጥያቄዎች ሲነሱ ነበር። የአውሮፓ ሀገራት እንግዲህ ደንማርክ የኔቶ አንድ አባል ሀገር እንደሆነች ይታወቃል እና ምናልባት የድሮኖቹ መነሻ ሊሆን የሚችለው ሞስኮ ነው የሚሉ መላምቶችን ሲሰጡ ነበር እና አሁን ላይ ደንማርክ ደግሞ ሙሉ የሚባሉ በተለይ ለፎቶግራፍ እንደዚሁም ለመሰል አገልግሎት የሚ የሚውሉ ድሮኖችም እንዳይንቀሳቀሱ እንደዚሁ አግዳለች። ለዚህ ዋና መነሻው ድሮኖቹ በሰማያው መታየታቸው ብቻ ሳይሆን የአውሮፓ ህብረት በደንማርክ ኮፐንሃገን ይደረጋል። ስለዚህ ለሀገራት መሪዎች ደህንነት፣ ከዚህ በተጨማሪ ለስብሰባው አጠቃላይ ሰላማዊነት ደንማርክ እንግዲህ እንቅስቃሴዎች እንዲገደቡ ከዚህ በተጨማሪ ድሮኖች ያለምንም አይነት ፍቃድ ከዚህ በተጨማሪ ማንኛውም ድሮን ባለቤትም ሆነ ተቋም ማንቀሳቀስ እንደማይችል እንደዚሁ እግድን ስለመጣሏ በስፋት እየተዘገበ ነው የሚገኘው። ከዚህ ቀደም በተለይ ደግሞ በደንማርክ የድሮኖች መታየት ተከትሎ በርካታ ኤርፖርቶች እንደዚሁ መስተጓጎል ሲስተዋልባቸው ነበር። ነገር ግን አሁን ችግሮችን ለመቅረብ ከዚህ በተጨማሪ የአውሮፓ ሕብረት ስብሰባ ሰላማዊ እንዲሆን ለማስቻል አጠቃላይ የድሮን እንቅስቃሴን ገታለች የሚል መረጃ እየወጣ ይገኛል። አልጀዚራ የመጨረሻ እናድርግና አልጀዚራ ዛሬ ላይ መነሻውን ያደረገው ደግሞ የቻይና እንደዚሁም ደግሞ የሰሜን ኮሪያን ግንኙነት አልጀዚራ መነሻ አድርጎ እያስነበበ ነው የሚገኘው። ሁለቱ ሀገራት እንግዲህ ከዚህ ቀደም በተለይ ደግሞ የጠበቀ ግንኙነት ወዳጅነት፣ እንደዚሁም በዲፕሎማሲ የተቃኘ ትስስር እንዳላቸው ይታወቃልና ዛሬ ላይ ደግሞ ውይይቶችን አድርገው ነበር። ውይይታቸው መነሻነቱን ያደረገው ደግሞ ዓለም በአንድ ዘርፍ ወይም ደግሞ በአንድ ወገን ብቻ ልትመራ አይገባም። ስለዚህ ፍትሐዊ የዓለም ስርጭት የዲፕሎማሲ ክፍፍል፣ ከዚህ በተጨማሪ የዓለም አይኖች ሁሉ በአንድ ቦታ ብቻ የሚገደብ ሳይሆን የተለያዩ አማራጮች ያሉት እንዲሆን እንደዚሁ እንሰራለን ማለታቸው ተሰምተዋል። እና ምናልባት ሁለቱ ሀገራት የዓለምን ሚዛን ለማስጠበቅ ከዚህ በተጨማሪ ዲፕሎማሲውም በፈለጉት ከዚህ በተጨማሪ ሉዓላዊነትን ባገናዘበ ክብርን በጠበቀ መልኩ መከወን እንዳለበት እንደዚሁ ውይይት ስለማድረጋቸው መገናኛ ብዙሀን በፊት ገጻቸው በስፋት እያስነበቡ ነው የሚገኘው። እነዚህ ይመስላሉ አፈወርቅ። ተመስገን ይመር ለመረጃዎቹ አመሰግናለሁ። አመሰግናለሁ።